ሰላም ሰላም ውድና የተከበራችሁ የኔ ቤተሰቦች፣ እንዴት ዋላችሁ? እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የሚያስገን ክብሩ ይስፋ ለመድህን ያለም። እንግዲህ ደህና ነኝ እና ቤተሰቦች፣ እንግዲህ እንዳያችሁት ዛሬም ደግሞ በጣም በሚያሳዝን ሁኔታ ነው የመጡት። እኔ ግን እግዚአብሔርን ዛሬ የጠበቅኩትኝ መጠታ ይቅርታ ትጠይቃለች ነበረ ያሰብኩትኝ ማለት ነው ማለት ነገሮች ይቋጫሉ ወይም እሷ ይቅርታ ጠይቃለች የትላንትናውን፣ አሁን የቲክቶክን ሁሉንም አይታ የተዘቀዘቀችውን ሁሉ አይታ በቃ ይቅርታ አድርጌልኝ ምናምን ትላለች ነገሮች ያበቃሉ ነበር ያልኩትን። ግን አሁንም ላይ ቢኒ እየተረዳህት አይደለም፣ እውነት ለመናገር እና ጭራሽ ይባስ ብሎ ደግሞ ሌላ ነገር ውስጥ ማለት እሷ አሁን ላይ ያለችበት ሁኔታ ያለችበት ነገር በጣም ተናዳለች። በነገራችን ላይ እሷ ባለችበቱ ታይም ሁላችንም ብንሆን ኑሮ ና እንደ እሷ ብንሆን ይሄ ነገር እኛ ላይ ቢሆን የተፈጠረው ብለን ብናስብ ጥሩ ነው። እግዚአብሔርን ማለት ነው። አንዳንዶቹን በእሷም የሚፈርድ አለ። ምክንያቱም በእሷ የሚፈርደው ለምንድነው ነው በንግግሯ ስለሚፈረድበት ነው። እሷ ግን በንግግሯ ላይ በጣም ተናደለ ስሜታዊ ስለሆነች ነው። ትላንት እንደዛ ብላ ሄዳ ዛሬ ድጋሚ ደግሞ እንደዚህ ማግኘት አልነበረበትም። ሲቀጥል ሲቀጥል ደግሞ ነገሮችን ሀ እዛው ላይ ዛው ላይ ዛው ላይ ምንድነው ነው ከቤቱ ያልተፈታ ነገር ይዞ መጥቶ ችግሩ ከሱ ላይ እያለ እንዳለ ያውቃል አደለ ነው ወይስ ምን እንደሚሆን እኔ አላቅም። ብቻ በጣም ግራ የሚያጋባ ነገር ነው። እሷን በዚህ ልክ ለማስጠላት ምናምን ማለት ብዙዎቹ አነጋገሯ ምናምን ይሆናል። እኔ ግን ከዚህም በላይ እናገራለሁ እግዚአብሔር ማለት ነው። ምክንያቱም በንዴት ተናደን ስለሆነ ሰይጣን የሚገፋፋን ነገር ስላለ ምንናገረውን አናውቅም። ስለዚህ ችልጅ ደግሞ ትላንትና እንደዛ ተናዳ እና ከፍቷትኝ ሄዳ ዛሬ ደግሞ ነው የላግኝች ነገሮችን። ወይ የሆነ ነገር እኮ ለውጥ ኑሮት አይደለም ሰው አዲስ ነገር ይዞ ኑ ላገኛችሁ የሚለው አዲስ ነገር ሳትይዝ እንዴት ትመጣለህ? አንተ እህትህን አትገለምጥም እንዴ ቢኒ? እግዚአብሔርም በዚህ ልክ ለምንድነው እንደዚህ የምታደርገው? ማለት ቢያንስም ቢያድግም ማለት ነው። እህትህ ናትኝ ሁላችንም እኮ ኑረናን አደለ። የሁሉም ሰው ህይወት በቪዲዮ ስላልወጣ ነው እንጂ ሁሉም እንደናንተ አይነት አለ። ቤስት ፍሬንድም ሆነ ሲስተር ብላዘር ላይ ጓደኛ ነው ብዬ መችም ለቤተሰቦች ሳስተዋውቅ በእኔ ምክንያት ነው የሚያውቁት ያንን ሰው። ስለዚህ እኔም ብለው ነው ያንን የሚያከብሩት። በነገር ላይ እህትህ ሄለንን ሳይሆን ያዋረደችው አንተን ነው አንተ ያመጣሃትን አንተ ጓደኛዬ ና ብለህ ያስተዋወቅካትን እንደዛ ላለጣ ስትሄድ አንተን እንጂ ያዋረደችው አንተን ነው እንጂ ዝቅ ያደረገችው የለን። ምንሆንም አልነካችም ለሚያውቀው ሰው ማለት ነው እንደዚህ ነው። ምክንያቱም እኔ ነገ የሆነ ሰው ምሳሌ ፍቅረኛዬን ለወንድሜ ባስተዋውቀው ወንድሜ ባይወደውም እንኳን ከኔ ፊትና ከሱ ፊት ሆኖ እንደዚህ ጥላቻ አይናገርም። ካልወደደ ያልተመቸው ባህሪ ካለው እኔ ጋር ሆነን እንጨርሰዋለን። ደግሞ ካልተመቸቻት እንደዚህ እንደዚህ ባህሪ አልተመቸኝም ወይ ደግሞ በግልጽ ይሄ ምንድን ነው እውነት ነው ወይ የለልትባት ሄለን። በነገራችን ላይ ባህሪዋ ሶሻል ሚዲያ ላይ እንደምናያት ናት፣ እንደ ማንኛውም ሰው ድራማ ፈጥራ ከጀርባ ሌላ ነገር የላትም። ሁሌም እውነት ናት። የሷ እስካሁን ድረስ የምናቃት ሄለናት። ወደፊትም አትቀየርብንም መድሃኒያ ለመጨረሻዋን እንደሚያሳምርልን ሁሌም ጾለት ኢየሱስ ከሆነ ድረስ መቼም አትቀየርም፣ ሄሉ ማለት ነው። እንዲህ ፈተናዋ ሊበዛ ይችላል፣ ችግር የለውም። እግዚአብሔር የሚወደውን ሰውን የሚፈትነው በዚህ ልክ፣ ፈተናዋ ሲበዛ ምናምን በጣም ያማል። በእርግጥ በጣም እኔ ለራሱ የተሰማኝ ቦታ አለ። ሁሌ ማናት ጥፋተኛ? ለምንድነው ሄለን ጥፋተኛ የሆነችው? በሁሌ ሄለን ጥፋተኛ የሆነችበት ምክንያት ምንድን ነው? ሄለንን እንዲሁ የሚቆምላት ሰው ስለሌለ፣ ገባ። በጣም ነው የተሰማኝ። እግዚአብሔር ምስክሬ እስካሁን ድረስ በቃ ውስጤ ሰላም ያልፈጠረበት ነገር ቢኖር ይሄ ነገር ነው። በቃ በእያንዳንዱ ነገሮች በደካማ ጎኗ ነው እየገቡ ያሉት። ሁሉም የሚቀርቡ ሰዎች በሙሉ በቃ በደካማ ጎኗ ነው የሚገቡት። ለምን በቃ ችግር ካለባቸው ችግራቸውን በዛው በውስጥ ፍቶትኛ አለቀ ቢኒ ደግሞ እህትህን መጀመሪያ ሳትናገር ማለት ነው ከቤት የምትጨርሰውን ችግርህን ሳትጨርስ ሳትናገር እዚህ መጥታ ስለ ትላንት ነው ስለተፈጠረው ነገር ትላንት እንደዚህ ሆነ እሳት ጎርሰሽ ነው የመጣሽ ምናምን ምን እንድትል ነበር የጠበቅከው? ጎበዝ ድግ አርጋህ እንድልትልህ ነው። ምክንያቱም አስመስሎ ባህን አይደለ የእህትህን ስራ እያወቅ ነው አንተ እንደዛ ፎቶ እንኳ ሲገለጥብህ ፎቶ እንግልጥ አድርገህ ስታሳይህ እንኳን እንዴት እንደዚህ ነገር ታደርጊያለሽ ብሎ አልተኮሳተርክባትም እንኳን ማለት ነው። እህትም ሁሉም ይወደዳል። ልንገርህ ኑሮ የሚኖረው እህትና ወንድ ማንም የእናቱ ልጅ ጋር ይኖረ የለም። ሁሉም እያየ ነው ነው። እኔ ባላ ግብቼ መጥቼ ቤተሰቦቼ እኔም ብሎ ባሌን ካላከበሩትኝ፣ እኔም እንዴት ባሌ መስዬ ነው መወጣው። ምክንያቱም ባሌ እኔን ሃከበረ እኔንም ቤተሰቦቼንም ሃከበረ። ክብሩ ከቤተሰቦች ከሆነ የቀረው ባሌን ይዤ እሄዳለሁ ሌላ ቦታ። ምክንያቱም እናት አባቶች ጋር አልኖረም እርሜልኬ ስለማታውቀው ነው እንጂ እህትህ እህትህስ እንደሆነች እህትን አያተኝ እናውቃለን። ሁልጊዜ እህቴ ወንድሜ እህቴ ወንድሜ ስትሩ ይች ልጅ ምን እንደሚሰማት ማወቅ አለብህ። አንደኛ ነገር ለሄለን ትልቅ ቦታ ካለህ፣ ለሄለን ትልቅ ክብር ካለህ መጀመሪያውኑ እህትህ እንድታከብራት ማድረግ አለብህ። ሄለን በዚህ ቦታ አላች እንደዚህ እንድትጎዳ እኔ ለእኔ አልፈልግም። ሲጀመር ማለት ነው በቃ ሰላማዊ ህይወት እየኖረች ነበረ፣ ቃ የራሷን ህይወት እየኖረች ነበረ መታሃል ስትመጣ ደግሞ ምንድን ነው አንተ ህይወትህን ሰዎቹ ፈቅዶል ቤተሰቦቹ ፈቅዶልን እንዲ የምትኖረው ያንተን ህይወት እህትናት እንዲ የምትኖርልህ ያንተን ህይወት አውቃለሁ። ትክክል ነው፣ መጀመሪያ ቤተሰብ ይቀድማል። ግን ደግሞ ቤተሰብ ማስቀድም ያለብህ በዚህ መልኩ አይደለም። ተሳስተን ሲጀመር ማለት ነው እህትህ ከእንዲህ አይነት ነገር ጣልቃ መግባት የለባት። ምን አገባት? ምን ቤድ ናት? ስለ ሄለን የታውቃለች? እኔ ማን ብላ ማታስብ። ሲጀመር ሴቶች በዚህ በኩል የታወቅና ና እኔ አንዳንዶቻችን ማለት ነው የወንድሞቻችን ሚስት እንቀናባቸዋል። ለዛ ነው ስለዚህ፣ ሰው ደግሞ ከሄደን የምትቀናው ነገር ይኖራል። እንግዲህ አታገባህ ነገር ምንድን ነው እህትህ ካልሆነች መናገር ነው። ግን እህቴ ናት እያልክ እየተከራከርክላት ነው። ስለዚህ ከተከራከርክላት ደግሞ እህትህ ከሆነች በዚህ ልክ ቤተሰቦችን ነካሽ ምናምን ብለህ ደግሞ ልታሳጣን ነው። ቤተሰቦችን ነካሽ፣ እዚህ ጋር እንከባበር ምናምን፣ ቤተሰቦችን አይደለም የተናገረው እሷ። እህትም ወንድምም ከማንም ና ከማንም ከወለድናት አባት በላይ የሆኑ እህቶች አሏት እዚህ ዩቱብ ላይ ማለት ነው፣ እንዲህ ሩሃቸው የሚወጣላቸው ማለት ነው። ስታለቅስ የሚያለቅሱ ስትታመም የሚያማቸው አሉ። ስለዚህ እነሱን ነው አፋን ከፍታ የተሳደበችው። ሄለን ስ ያንተን ቤተሰቡ ያልተሳደበችም ያልተሳደበች ሜት አስተዳደጓ ባለየነው ነው ያለችው። አዎ አስተዳደግ ባለየናት ናት ልጅቱ በጣም ባለየናት ናት። የመጀመሪያ ቀን እንደማታቀውን ሰው ቤት ሄዳ እንደዛ መሳደብ አልነበረባትም። አሁንም ባለየናት ናት። ይሄን እያወቅህ ነው ጥፋቱ እህትህ ጋር እያለ ግን ሄደ ሄለን ሄለን ትክክል ነው የተናገረችው ማርያም እኔ በጣም ነው የተሰማኝ። እውነቷን ነው ጥፋተኛ የነሱ ሁሌም ቢሆን አሁንም አንተ ሆነህ አንተ ሆነህ ሲጀመር እህትህ መም አደለችም እህትህንም ያመጣት አንተ ባህሪ ካለባት እንደዚህ አይነት ባህሪ ካለባት ለምን አመጣት? ሲጀመር ሲቀጥል ደግሞ አንድ ቀን ስህተት ካለባት ሁለተኛ ነገር እንዳይደግምሽ ብለህ ማለት አለብህ አንተ። የእናንተ ብቻ ነው እንዲ እናት፣ እህትና ወንድም እናንተ ብቻ ናቸሁ እንዲ ባለም ውስጥ ያላችሁት? ሁሉም እህትና ወንድም አለው እኮ የእናንተ ደግሞ የተለየ በቃ አለ አደለ? ጭራሽ ታይቶ የማይታወቅ እህትና ወንድምነት። እህትህን ይዘህ መቀመጥ ትችላለህ። ሰላም ትኖርበት ሄሉ